ወለው ዓላ አንፉሲኩም ፍትሃዊነት ማለት ይሄ ነው ማለት ነው። ነዛሃ ብሎ ማለት ይሄ ነው። ጀነትን ሊያስገኝ የሚችለው አይነት ሀቀኝነት እንደዚህ አይነት ጥልቀት ያለው ነው ማለት ነው። ዝም ብሎ በማግበስበስ የሚገኝ ነገር አይደለም። ስላዕቱላሂ ቓልያ ውድነች። የአላህ ስብሓነሁ ወተዓላ ሸቀጥ ማለት ነው። ዝም ብሎ በተራ አይሸመትም። ጠንከር ያለ ውሳኔ የሚፈልግ የሆነ ነገር ነው ማለት ነው። ሁለተኛው የምንመለከተው ነጥብ

አጥብቀልን ይዞ የሚገባ የሆነ ጉዳይ ነው ማለት ነው። በፍርድ ዕለት በቂያማ ዕለት ውሸት እያሳደደ ያጋልጥሃል። በየኬላዎቹ እንድትወድቅ ያደርጋል። ሐቅ ግን ትክክለኛውን መድህን እንድናገኝ ያደርገናል ማለት ነው። ስለዚህ ህይወታችን ላይ ሀቀኞች መሆን መቻል አለብን። ከራሳችን ጋር የምንዋሸው ነገር የለም። እንተማመን፣ ሒሳብ እንስራ ማለት ነው

ከተናገረ ይዋሻል። ውሸት ነው የሚናገረው ማለት ነው። ነዛሃ ያለው ሰው እንደዚህ አያደርግም። በሀቅ ላይ ነው የሚቆመው። ፍትሐዊ ነው፣ እውነት ነው የሚናገረው። ተግባሩ በዛ በተናገረው እውነት ላይ የተጣጣመ ነው። አላይን ያደረገ ነው። ልብ ውስጥ ያለውም እንደዛው ነው ማለት ነው። ሌላ ባህሪም አለው። ሁለተኛ፣ ወይዛ ዋዕደ አኽለፍ፣ ቃል በገባ ጊዜ ቃሉን እጥፍ ያደረጋል ማለት ነው። ብዙ ነገር ተናግሮ የሆነችን ነገር ለማግኘት ብዙ ቃል ከገባ በኋላ የሚፈልገውን ካገኘ በኋላ አታገኙትም። እሱ ስልኩ ራሱ አይሰራም። ሱብሓነላህ። አንዳንዱማ የአላህን ስም ዲት ይጠቀማል ያን ነገር ለማግኘት ሁኔታችሁን አይቶ ማለት ነው። አላህ ይጠብቀን። ወኢዛ እቱ ሚነ ኻነ፣ ሶስተኛው ባህሪው መገለጫው የንፍቅና በታመነ ጊዜ ይክዳል። አማና በሰጡት ጊዜ ማለት ነው። በተለያየ መንገድ ነው ካደ ተብሎ፣ የተያዘውን ብቻ አይደለም። አላህ ሱብሓነሁ ወተዓላ የሚያውቀው ስንት የተበላ አማና አለ። የእቲሞች የሰበሰብነው፣ የሰው የህዝብ ገንዘብ በብዙ መንገድ ነው ማለት ነው ሊገባብን የሚችለው መተውበት ያስፈልጋል። ለወደፊት ደግሞ ኮንሺየስ ሆኖ በተቋ ሆኖ መንቀሳቀስ ያስፈልጋል ማለት ነው። ይህ ንፍቅና ከባድነቱ ሶላት እያለ ጾም እያለ አብሮ ሊገኝ ይችላል። ደርከል አስፈል ሊወርድ ይችላል ማለት እኮ ወኢን ሳመ ወሰላ ወዘዐመ አነሁ ሙስሊሙን ብሏል ረሱላችን ሰለላሁ ዐለይሂ ወሰለም። ቢጾምም ቢሰግድም ቢሞግት እኔ ሙስሊም ነኝ ብሎ በጣም እርግጠኛ ከመሆኑ የተነሳ ማለት ነው፣ በራሱ እይታ ሊከራከር ቢችልም እንኳን ወደ ንፍቅና ውስጥ እየሰመጠ ነው ማለት ነው። ፊትደርክ ለስፈል ይገባ ነው። መጠንቀቅ ያስፈልጋል። አህበትል ክራም ነፃ ነው ብሎ መቀመጥ አይቻልም። ሁሌም ሪቪው ያስፈልጋል ማለት ነው፣ ግምገማ ያስፈልጋል። ግን ለግምገማ ማድረግ መቻል አለብን። ሙስሊም ብሎ ማለት ስራ ቦታው ከቤት ውለው ጋር፣ የቤት ውለው መስጂድ ውስጥ ከሚያሳየው ጋር፣ የመስጂድ ውሎ ከራሱ ጋር አንድ አይነት መሆን መቻል አለበት። ያንን ለማድረግ ሚዛን ላይ ማስገባት መቻል ያስፈልጋል ማለት ነው። ሁሌም ጥረት ማድረግ ያስፈልጋል። ይህ ካልሆነ ማህበረሰብን ሊያጠፋ የሚችል የሆነ ወንጀል ነው፣ የነዛሃ መጥፋት ማለት ነው። አላህ ሱብሓነሁ ወተዓላ ምን ይላል? በሱረቱል በቀራ አያ ቁጥር 204 ወሚንናስ ይላል ከሰዎች ውስጥ አለ መን ዩዕጅቡከ ቀውልሁ ንግግሩን ስታዳምጠው እጅግ አጃኢብ የሚያስብል ሚገርም የኢማን

ያኛው ማንም አያቀውም። ወደ አላህ ያስጠጋል። ከባድ ነው ማለት ነው። ይህ ሁሉ ያ ያል አላህ ስብሓነ ወተዓላ ነግሮናል ማለት ነው። ነገሩ እንደዛ አይደለም። ወሁወ አለዱል ኺሳም እጅግ በጣም ተጨቃጫቂ፣ ተከራካሪ ያ የሚናገረው ነገር አላህንም የሚያስመሰክርበት የሆነው ነገር በቦታው ላይ የሌለ አይነት ሰው አለ በሰዎች ውስጥ ይላል አላህ ስብሓነ ወተዓላ። እዛ ካታጎሪ ውስጥ እዛ ክፍል ውስጥ መግባት ልንጠነቀቅ ይገባል ማለት ነው። ማናችንም ዋስትና የለንም አውቀን ካልተንቀሳቀስን እየተማርን ለማሻሻል ጥረት ካላደረግን ዱዓ ካላደረግን ማለት ነው። እስክንሞት ድረስ ይህንም መጣር መቻል አለብን። ይህ ሰው ኢላ አላ ስብሓነ ወተዓላ አስከትሎ በአያ ቁጥር 205 ወኢዛ ተወላ አጋጣሚውን አግኝቶ ስልጣን ካገኘ ሰዓ ፊል አርድ ይሮጣል፣ ምድር ላይ ይቻኮላል ማለት ነው። ሊዩፍሲደ ፊሃ ሊያበላሽ፣ ምድርን ማለት ነው።

መጀመሪያ ጠየቁ ለሳሌሕ ዓለይህ ሰላም አያ አምጣልን አሉ ግመል ቀይ የአስር የስር ወር እርጉዝ ከዚህ ተራራ ውስጥ ይውጣ አሉ። ቃል አስገቧቸው፣ ላይነኳት በመጥፎ ማለት ነው፣ ላይ ጎዷት፣ ቃል አማና ማለት ነው። ቅድም ያለው ነው። አላህ ሱብሓነሁ ወተዓላ የፈለገውን ነገር ማድረግ የሚችል የሆነ አምላክ ነው። አስገኝ

ሲብስ እንደ ቅድሙ በልባችን ላይ አላህን ለማመስመስከር እንሞክራለን። ውሸት መሆኑን እያወቅን ማለት ነው። ፈአኸዘትሁም ይላ አላ ስብሓነሁ ወተዓላ አረጅፈቱ፣ የመሬት መንቀጥቀጥ አገኛቸው እዛው ባሉበት። እነዚህ ግባብዳ ብዳ የሆኑ ግዙፍ የሆኑ ሰዎች ናቸው፣ ተራራን ቦርቡሮ የሚኖሩ ማለት ነው። የመሬት መንቀጥቀጥ መጣባቸው። ፈአስበሑ ፊ ዳሪህም ጃቲሚን፣ በዛው በቤታቸው ባሉበት የተንበረከኩ ሆነው

መርምሩ ለራሳችሁ ስትሉ፣ ካልሆነ ግን አላ ስብሓነወ ታዓላ ውስጥ አዋቂ የሆነ አምላክ ነው። በምትሰሩት እያንዳንዱ ነገር ውስጥ አዋቂ ነው። ንያውን ያውቃል፣ ኢንቴንሽኑን ያውቃል፣ የደበቅንባትን ያውቃል፣ ያለፍናትን እያንዳንዷን እስቴፕ ያውቃል። ማለት በዛች ይይዘናል ማለት ነው። ስለዚህ ነገ ሂሳብ ውስጥ ከመግባታችን በፊት መጠየቅ መቻል አለብን። ማታ ቤታችን ስንገባ ቃል የገባሁትን ነገር ፈጽም ያለው ወይ ዛሬ የሚለውን መጠየቅ መቻል አለብን። ብሏችን ውስጥ የሚጋጭ ነገር መኖር የለበትም። እያከ ነዕቡዱ ወ እያከ ነስተዒን ብለህ ሱብሒ ላይ ሰግደህ ከሆነ ከአላህ ውጭ ሌላን ነገር መጠየቅህ አማናን ማጥፋት ይሆናል ማለት ነው። ክህደትን ያመጣል ማለት ነው። እቱሚነ ነ የሚለውን ያመጣል። ቃል ገብታል፣ ቃልህን አጥፈሃል ማለት ነው። ውሸት ተናግር ያለው ወይ መጠየቅ ያስፈልጋል። ውሸት ቀስ እያለ ይገባል ማለት ነው። የልብን እንትን እየሸረሸረ ይሄዳል ከሆነ ሰዓት በኋላ እንደ ጎርፍ ሀይለኛ ጎርፍ ማንም ማቆም እንደማይችለው አይነት ሆኖ ይዞ ይሄዳል ማለት ነው ሰውየው ክህደት ፈጽም ያለ ወይ ትንሽም ለምን አትሆንም ልጅህ ቃል ገብተህለት ከሆነ ቃል ስንገባ ሲጀመር ማየት ያለብን ነገር አለ ሁለት ነገሮች ያስፈልጋሉ ቃል ለመግባት ቁርጠኝነት እና ጥበብ ያስፈልጋል ቁርጠኝነት ለገባ ነው ቃል በጽናት እንድንቆም ያረገናል። ጥበብ ደግሞ የማንችለው ቃል እንዳንገባ ያደርገናል። በኖርማል ህይወታችን ይህንን መተግበር መቻል አለብን። ቃል የምንገባው ነገር ማመዛዘን መቻል አለብን። ሞቅታ ውስጥ ሆኖ ሰው የሌለ ነገር ይናገራል። ወደ ተግባር ሲመጣ ከባድ ይሆናል ማለት ነው። ያን ነገር ማድረግ ይከብደዋል። ያ ደግሞ ተጠያቂነትን ያመጣል። አላህ ሱብሓነሁ ወተዓላ ተናግሯል በቁርአኑ ማለት ነው።

ካላዋቂነት ራሳችንን ለማውጣት ጥረት ማድረግ መቻል አለብን። መማር መቻል አለብን። ዙልምን መራቅ መቻል አለብን። በፍጹም ዙልም የሚያደርስ ሰው መሆን የለብንም። ብትበደል ይሻልሃል ከምትበድል እንደሚባለው ማለት ነው። ሰይድና ዑመር ረዲየላሁ አንሁ ምን ይላሉ? ሚነል ኹለፋኢ ራሺዲን አላህ ሱብሓነሁ ከነሱ ያዙ ካሏቸው ሰዎች ውስጥ ማለት ነው። ሓሲቡ አንፉሰኩም ቀብለ አን ቱሓሰቡ። ስለዚህ ይህ ነዛሃን ማምጫ ከሆነው መንገድ ውስጥ ራስን መተሳሰብ ነው ማለት ነው። ወዚኑ ቀብለ አን ቱዘኑ ራሳችሁንም መዝኗት። ምክንያቱም የዛሬው ሚዛን ለማስተካከያ ኦዲት መብቱ አለን ማለት ነው። ተመልሰን ነገ ስንጀምር አላህ ሱብሓነ ወተዓላ እድሉን ከሰጠን አስተካክለን መሄድ እንችላለን። የነገው ሒሳብ ግን ቀጥታ ወደ ፍርድ ነው። እዚህ አሁን መዝገብ ተዘግቷል፣ ወደ ፋይል ተዘግቷል፣ ወደ መዝገብ ቤት ይላል። በመዶሻ ይመታል። ፍርድ ቤቱ በይግባኝም መገልበጥ ትችላለ። እሱ አላህ ዘንድ ይሄ የለም። ፍትሐዊ ነው፣ የተሟላ ነው። አካል ሁሉ መስክሯል፣ ምድርስ መስክሯል። ሀቅ ነው። ምንም የሚበድል የሆነ አምላክ አይደለም። ትንሽንም ኸይር አያስቀርም። ሚፍቃለ ዘራህ ብሎ ተናግሯል። ስለዚህ ዛሬ ነው እኛ ሂሳባችንን መስራት ያለብን። የነገው ሂሳብ መመለሻ የለውም ማለት ነው። ዋን ዌይ ነው።